ሰላም፣ ጤና ይስጥልኝ። የተከበራችሁ የሶሎዳ ሚዲያ አድማጭ ተመልካቾቻችን እንዴት ቆያችሁ? በአዳዲስና ትኩስ መረጃዎች ይዘን ቀርበናል። መረጃዎቻችን እየተከታተላችሁ እስከ መጨረሻው ከኛ ጋር እንድትቆዩ ከወዲሁ በአክብሮት ጋብዛለሁ። አሁን የተቋቋመው የትግራይ ክልል ጊዜያዊ አስተዳደር ካቢኔ ተቀባይነት የለውም ሲሉ የራያ ዞን አስተዳዳሪ አቶ ሀፍት ኪሮስ ገለጹ። የራያ ዞን አስተዳደር ካቢኔ በሰጠው መግለጫ አዲሱ የትግራይ ክልል ጊዜያዊ አስተዳደር የሚያቋቁመው ካቢኔ ሁሉን ያካተተ የተለያዩ የፖለቲካ አስተሳሰብ ያላቸው አካላት ያቀፈና ተአማኒ እንዲሆን የራያ ዞን አስተዳደርና ሕዝብ ፍላጎት ነበር። የዞናችን አስተዳደርና ሕዝብ ፍላጎት ይህ ይሁን እንጂ አሁን የተቋቋመው የካቢኔ መዋቅር ግን ከከፋ ወደ የባሰ የከፋ ብሎም የተጋሩ ቀጣይ ዕጣ ፈንታ የሚያጨልም እንዳይሆን ከፍተኛ ስጋት አለብን። ሚያዝያ 13 2017 ዓ.ም የራያ ዞን ባካሄደው ስብሰባ አዲሱን ጊዜያዊ አስተዳደር በጥልቀት የገመገመ ሲሆን ይህ አዲሱ የካቢኔ ስብስብ ጸረ ለውጥ ፈላጊዎች፣ የበሰበሰው የህወሓት ቡድን ጠቅልሎ የተቆጣጠረው እንዲሁም የትግራይን ወደ ጨለማነት የሚያስገባት ሆኖ አግኝተነዋል። በተለይም የራያ ህዝብ አምባገነኑን የህወሓት ጉጅሌ ባካሄደው ህገ ወጥ ጉባኤ እንዳልተሳተፈ እየታወቀ ህዝባችን በማያውቃቸው እንዲሁም ራያን እያነሱ ህዝቧን የሚያንቃሹሹ ጥገኞች ጦርነት ሰላም የማይፈልጉ ጥቅመኞች የተሞላ ጊዜ አስተዳደር የራያ ዞንና ህዝብን ለማስተዳደር ለመጫን የሚሞክር ማንኛውም አካል ተቀባይነት የለውም። ስለዚህ ሌተናል ጀነራል ታደሰ ወረደ ካሁኑ የካቢኔያቸው አወቃቀር ደግሞ እንዲፈትሹ እንጠይቃለን። ካልሆነ ግን ያቋቋሙት ካቢኔ ለዞናችንና ለክልሉ ትልቅ እንቅፋት ነው ብለን ስለዚህ ሌተናል ጀነራል ታደስ ወረደ ካሁኑ የካቢኔያቸው አወቃቀር ደግሞ እንዲፈትሹ እንጠይቃለን ካልሆነ ግን ያቋቋሙት ካቢኔ ለዞናችን ሆነ ለክልሉ ትልቅ እንቅፋት ነው ብለን እናምናለን ሲሉ አዲሱ የትግራይ ክልል ጊዜያዊ አስተዳደር ካቢኔ በራያ ዞን አስተዳደርና ሕዝብ ተቀባይነት እንደሌለው አስታውቀዋል። ዛሬ ሚያዚ 17 2017 ዓመተ ምህረት በእንደርታ አውራጃ የህንጣሎ ወረዳ ህዝብ በመቀለ ከተማ የተቃውሞ ሰልፍ አካሄደ። ከትናንትና ቀን ሚያዚ 16 2017 ዓ.ም ጀምሮ መቀለ ከተማ ታላላቅ ሰላማዊ ሰልፎች እያስተናገደች ትገኛለች። ዛሬ በነበረው ሰላማዊ ሰልፍ የህንጣሎ ወረዳ የህዝብ ተወካዮች ሀሳባቸውን ለአዲሱ የክልሉ ጊዜያዊ ፕሬዝዳንት ሌተናል ጀነራል ታደሰ ወረደና ለመገናኛ ብዙሃን የተለያዩ ድምጾች እያቀረቡ ይገኛሉ። ከቀረቡት የህዝብ ጥያቄዎች መካከል አንደኛ፣ ከመጋቢት 3 2017 ዓ.ም ጀምሮ መፈንቅለ መንግስት የተካሄደባቸው በህዝብ የተመረጡ የወረዳና ጣቢያ ህጋዊ አመራር ወደ ነበሩበት ይመለሱ። ሁለተኛ፣ በታጣቂዎች መፈንቅለ መንግስት አካሂደው ስልጣን በጥይት የያዙ ተላላኪዎች ወይም በህገወጥ መንገድ ወደ ወረዳና ጣቢያ ጽህፈት ቤት የገቡ በህዝብ ወይም በምክር ቤቱ ያልተመረጡት አካላት ከስልጣን ይልቀቁ። ሶስተኛ፣ ከወረዳ እስከ ጣቢያ ቢሮ ሰብረው የገቡ በህግ መጠየቅ አለባቸው። አራተኛ በወረዳችን ህጋዊ የሆነ አመራሮች ወይም የጌታቸው ጊዜ አስተዳደር ደጋፊዎች ናችሁ በተባሉ ላይ በተወሰኑ የሰራዊት አመራሮች እየተሳደዱ ያለ አካላት ስላሉ የሰራዊት አመራሮች ከድርጊታቸው ይቆጠቡ። አምስተኛ በህግ ማህተም ላይ ሌላ ህገ ወጥ ማህተም ያሰሩ በጥይት ስልጣን የተቆጣጠሩ ተላላኪዎች ተጣርተው ህግና ስርዓትን የሚጻረር ድርጊት የፈጸሙ አካላት በህግ መጠየቅ አለባቸው። ስድስተኛ፣ በኃይል የተሾሙ ተላላኪ አመራሮች አንቀበልም። ሰባተኛ፣ ሰራዊት ከፖለቲካ ጣልቃ ገብነት የጸዳ መሆን አለበት። ስምንተኛ፣ በመረጥናቸው ህጋዊ መሪዎቻችን ህዝባዊ መድረክ ሊፈጠርልን ይገባል። ዘጠነኛ፣ በመረጥናቸው ህጋዊ መሪዎቻችን ላይ ወታደራዊ ኃይል የተጠቀሙ አካላትን ተጠያቂ የሚያደርግ ገለልተኛ ኮሚቴ ይቋቋም የሚሉ ድምጾች በሰላማዊ ሰልፉ ተሰምተዋል። አዲሱ የትግራይ ክልል ጊዜያዊ አስተዳደር ፕሬዝደንት ሌትናል ጀነራል ታደሰ ወረደ የምስራቃዊ ዞን አስተዳደር የዞኑና የወረዳዎች ገቢ ወደ ኢትዮጵያ ንግድ ባንክ እንዳይገባ መመሪያ ሰጥቷል ተባለ። ሚያዝያ 15 2017 ዓ ም ሌትናል ጀነራል ታደሰ ወረደ የምስራቃዊ ዞን አስተዳደር የዞኑና የወረዳዎች ገቢ ወደ ኢትዮጵያ ንግድ ባንክ እንዳያስገቡ በውቅሮ ከተማ የዞንና የወረዳ የፋይናንስና ገቢ ኦፊሰሮችን ሰብስቦ ጥብቅ መመሪያ መስጠቱን ተገልጿል። ተሰብሳቢዎቹ ተቃውሞ ያስነሱ ሲሆን ጀነራል ታደሰ ግን መመሪያ እንደሚልክላቸውም ተናግረዋል። ገቢውም ወደ ደደቢት ማይክሮፋይናንስ ወጋገንና አንበሳ ባንኮች እንዲያስገቡም መመሪያ ሰጥቷል ነው ያለው የመረጃው ምንጩ። በታጣቂ ኃይሎች መፈንቅለ መንግስት ከስልጣን የተነሳው የእንደርታ ዞን የቀድሞ ጊዜያዊ ካቢኔ አስቸኳይ ስብሰባ አካሄደ። በታጣቂ ኃይሎች መፈንቅለ መንግስት የተካሄደበትና ከስልጣን የተነሳው የእንደርታ ዞን የቀድሞ ጊዜያዊ ካቢኔ ወደ ነጻ መሬት የሆነው ሐራ መሬት ወርዶ ህወሓትን ላንዴና ለመጨረሻ ጊዜ ከህዝብ ጫንቃ ለማውረድ ህዝቡን አደራቸው ሊታገል እንደሆነ ቀደም ብለው ያስታወቀ ሲሆን የዞኑ አመራሮች ትናንትና ሚያዝያ 16 2017 ዓ.ም ተመረጥ በወጀራት ኢስራኤል የሚገኘው ሐራ መሬት ላይ አስቸኳይ ስብሰባ አካሂዶ ውሳኔዎችም እንዳሳረፈ አስታውቋል። ከውጭ ወዳገኘናቸው መረጃዎች ስንሻገር የኮንጎ መንግስትና የኤኤም 23 አማጽያን የተኩስ አቁም ስምምነት ላይ ደረሱ። የዲሞክራቲክ ሪፐብሊክ ኮንጎ ፕሬዝዳንት በመንግስታቸውና በሩዋንዳ በሚደገፉት የኤኤም 23 አማጽያን መካከል የተኩስ አቁም ስምምነት ማድረጋቸውን አስታውቀዋል። ሁለቱም ወገኖች ጦርነት በአስቸኳይ እንዲቆም የተስማሙ ሲሆን የጥላቻ ንግግሮችና የህዝብን ሰላም የሚነሱ ተግባራት እንዲቆሙም መግባባት ላይ ደርሷል ተብለዋል። ደጋፊዎቻቸውም የተደረገውን ስምምነት በቁርጠኝነት እንዲያከብሩ ሁለቱም በሰጡት ጋዜጣዊ መግለጫ ላይ ተናግረዋል። የሰላም ስምምነቱ በኳታር አማካኝነት ከተደረጉ ንግግሮች በኋላ የተደረሰ ነው። የኳታር የውጭ ጉዳይ ሚኒስቴር በሁለቱ ወገኖች መካከል የተደረገው ውይይት ገንቢ በሆነ መንፈስ እንዲቀጥል እንደሚያበረታታ በኤክስ ገጹ አሳውቀዋል። ሁለቱ ወገኖች ለመጀመሪያ ጊዜ በመጋቢት ወር በኳታር የተገናኙ ሲሆን የኳታር መንግስት ውይይቱ እንዲካሄድ ላደረገው ያላሰለሰ ጥረት ምስጋናም አቅርበዋል። እርቁ ከተሳካ በዲሞክራቲክ ሪፐብሊክ ኮንጎ ምስራቃዊ ሰላም ሊያመጣ የሚችል ሲሆን በሁለቱ ወገኖች መካከል በተካሄደው በተካሄደ ውጊያ ከጥር ወር ጀምሮ ሰባት ሺህ ሰዎች ተገድለዋልም ተብለዋል። መረጃው የጋዜጣ ፕላስ ነው። በመጨረሻም በጋዛ አውራ ጎዳናዎች ላይ ሐማስ ጠቅልሎ ይውጣ የሚሉ የተቃውሞ ድምጾች መሰማት ጀምረዋል። በየጊዜው ቁጥራቸው እየጨመረ የሚሄድ ፍልስጤማውያን ተቃዋሚ ሰልፈኞች ሐማስ ላይ ያላቸው ተቃውሞ እያሰሙ ይገኛሉ። ላለፉት ሀያ አመታት ጋዛ ሰርጥን ያስተዳደረው ሐማስ አሁን ሰጥለጥ ብለው የሚገዙ ሰዎችን ማግኘት ቸግሮታል። ያቺ ትንሽ በፍርስራስ የተሞላች ሰርጥ በእስራኤል የጦር ጄቶችና ሰው አልባ አውሮፕላኖች ስትደበደብ የምትውለው በሐማስ የተነሳ መሆኑን በማንሳት ተቃውሟቸውን እየገለጹም ይገኛሉ። ግዛቲቱ ባለፉት ሰባት አመታት አይተው በማታውቀው ቀውስ ውስጥ የገባችው በሐማስ ታጣቂ ቡድን አመራሮች የተነሳ መሆኑን ቁጣቸው የበለጠ ጨምሮታል። ሐማስ ቆሻሻ ነው የሚለው መፈክር በፍርስራሽ በተሞላ የጋዛ ጎዳና ላይ የተሰማው በቅርቡ ነው። ጋዛ ውስጥ የሚኖረው ጠበቃና ከዚህ በፊት የፖለቲካ እስረኛ የነበረው ሐማስን በመተቸት የሚታወቀው መአሚን አልኗቶር አለም በጋዛ ሰርጥ ባለው ነገር ተታለዋል ይላል። አልናቶር አለም ጋዛ ማለት ሐማስ፣ ሐማስ ማለት ጋዛ መሆኑን ያስባል በማለት ሐማስን አልመረጥንም። አሁን ደግሞ ሐማስ ጋዛን ለመምራትና ጣፈንታው ከእኛ ጋር ለማስተሳሰር ቆርጦ ተነስተዋል። ሐማስ ገለል ማለት አለበት ሲል ተናግረዋል። በጋዛ ሰርጥ ተቃውሞውን በአደባባይ መግለጽ የህይወት ዋጋ ያስከፍላል። ሐማስ ተቺዎቹን የሚታገስበት አቅም የለውም። አልናቶር ግን የፍርሃት ንፋሱ ባጠገቡ የሚነፍስም አይመስልም። በመጋቢት ወር መጨረሻ ላይ በዋሽንግተን ፖስት ላይ ቁጣ የተቀላቀለበት ጽሑፉን አስነብበዋል። ሐማስን መደገፍ ማለት የፊሊስጤማውያንን ሞት መደገፍ ማለት ነው የፊሊስጤማውያንን ነጻነት መደገፍ ማለት አይደለም ብለዋል። ቢቢሲ እንዲህ ሲናገር ለህይወቱ ያሰጋው እንደሆነ ሲጠይቀው ያለውን አደጋ ተጋፍጠን መናገር አለብን ሲል ያለማወላወል ምላሹም ሰጥቷል። አሁን ሰላሳ አመቴ ነው ሐማስ ይህንን አካባቢ ሲቆጣጠር የአስራ አንድ አመት ታዳጊ ነበርኩ በህይወቴ ምን ሰራው ህይወቴ በጦርነትና በተባባሰ ግጭት ውስጥ ነው የባከነው ይላል ሐማስ እንደ አውሮፓውያን በሁለት ሺህ ሰባት የፖለቲካ ተገዳዳሪዎችን ፋታህ የተባለውን ፓርቲ በኃይል በማስወገድ ስልጣን ከተቆጣጠረ በኋላ ከእስራኤል ጋር ሶስት ትልልቅ የጦርነቶችና ሁለት አነስተኛ ግጭቶችን አካሂዷል በሐማስ ካለው ጭቆና በተቃራኒ የሰብአዊነት ድምጻችን እንድናሰማ ይፈልጋል ይላል አልናቶር ምንም እንኳ ሐማስ ከእስራኤል ጋር ጦርነት ውስጥ ቢሆንም ተቃዋሚዎቹን ለመቅጣት ጊዜ አያጣ በመጋቢት ወር መጨረሻ ላይ 22 ዓመቱ ኦዴ አልሩባይ በጋዛ ከተማ ከሚገኘው የመጠለያ ጣቢያ በታጠቁ ሰዎች ተወስደዋል። ከሰዓታት በኋላ አስከሬኑ ከፍተኛ ጉዳት ደርሶበት ተጥሎም ተገኝቷል። ገለልተኛ የሆነው የፍልስጤም የሰብአዊ መብት ኮሚሽን ኦዴ ከመሞቱ በፊት ድብደባ ተፈጽሞበት ነበር ሲል ገልጿል። የመኖር መብት መብትን የጣሰና ከህግ ውጭ የተፈጸመ ግድያ ሲል ሞቱን አስመልክቶ ባወጣ መግለጫ ላይም ገልጿል። አርባይ በቅርቡ በተካሄደው ጸረ ሀማስ ሰልፍ ላይም ተሳትፎ ነበር። ቤተሰቦቹ ለሞቱ ሀማስን ተጠያቂ አድርገው ፍትህን ጠይቀዋል። ከመሞቱ ጥቂት ቀደም ብሎ ባሉት ቀናት ማህበራዊ ሚዲያ ላይ ባሰራጨው ተንቀሳቃሽ ምስል ላይ የሀማስ ታጣቂዎች እየተከታተሉት መሆኑን በመግለጽ ያለውን ፍራቻውን አጋርቶ ነበር። በፍርሃት እያማተረ ጋዛ የሙታን መንፈስ ከተማ ሆናለች ብሎም ነበር። ወዴት መሄድ እንዳለብኝ ጦፍቶኝ ቆም ያለው ለምን እንደሚከታተሉኝ ያላውቅም አፈራረሱን ጉድመትን አመጡብን ብለዋል። በቀብሩ ላይ የተገኙ ጥቂት ሰዎች ሞቱን ለመበቀል የዛቱ ሲሆን ሐማስ ጋዛን ለቆ ይውጣ ሲሉ ድምጻቸውም አሰምቷል። አሚን አቤድ ባለፈው በጋወር ላይ ሐማስን ተቃውሞ ለመናገር በመድፈሩ ተመሳሳይ ጣፈንታ ገጥሞት ነበር። ፊታቸው በጭንብል የሸፈኑ ታጣቂዎች ያለ ርህራሄ ደብድበውታል። በዚህም የተነሳ በርካታ የሰውነቱ አጥንቶች የተሰባበሩ ሲሆን ኩላሊቱም ከጥቅም ውጪ ሆኗል። አቤድ ህይወቱ ቢተርፍም ከደረሰበት አሰቃቂ ውዳት ለመትረፍ ከሀገር ውጭ ሄዶ መታከም ነበረበት። አሁን መኖሪያው በዱባይ ያደረገው አቤድ በጋዛ የሚደረጉ የተቃውሞ እንቅስቃሴዎች ላይ ይሳተፋል። አቤድ የሐማስ አመራሮች ቁጥር እየተመናመነ መሆኑም ያምናል። የሐማስ አቅም እየመነመነው ነው ሲልም ለቢቢሲ ተናግረዋል። አክቲቪስቶችና ንጹሐን ዜጎች ኢላማ ያደርጋል። ሌሎችንም ለማስፈራራት ሲል ይደበድቧቸዋል፣ ይገድላቸዋል። ነገር ግን አቅሙ በፊት የነበረው ኃይል አይደለም ሲልም ገልጿል። ባለፈው ወሬ የተኩስ አቁም ስምነቱ ከመፍረሱ በፊት የሃማስ ተዋጊዎች ያላቸውን አቅምና ተቀባይነት ለማሳየት ይጥሩም ነበር። አሁን ግን እስራኤል በድጋሚ ያለ ርህራሄ ጥቃት መፈጸሟን ተከትሎ ታጣቂዎች የተደበቁ ሲሆን፣ የጋዛ ሰላማዊ ነዋሪዎች ከጦርነት ዳፋውን እየታጋቱ ይገኛሉ። ከአንዳንድ በቅርቡ ከተደረገው የተቃውሞ ሰልፎኝ ከአንዳንድ በቅርቡ ከተደረጉ የተቃውሞ ሰልፈኞች የሚሰሙ፣ የእስራኤል ወታደራዊ ኃይል ለዓመት ከስድስት ወር ያለማቋረጥ በፈጸመው ጥቃት የተነሳ ለሐማስ ያላቸው ፍራቻ ተሟጦ ጠፍቷል። በቅርቡ በጋዛ ሰርጥ ሰሜናዊ ጫፍ በምትገኘው ቤይት ላህያ ከፍተኛ የተቃውሞ ሰልፍም ተካሂዷል። ስማቸው እንዳይገለጽ የጠየቁ የአይን ምስክሮች የአካባቢው ነዋሪዎች የሐማስ ታጣቂዎች ከመንደራቸው ሆነው የትኛውም አይነት ወታደራዊ እንቅስቃሴ እንዳያደርጉ መከልከላቸውና መቃወማቸው ለቢቢሲ ተናግረዋል። በሚያዝያ ወሬ ሐማስ ታጣቂዎች ጃማል አልማዝናንን በተባለ አዛውንት ቤት ለመግባት ሲወክሩ ተቃውሞ ገጥሟቸዋል። ሮኬቶችና በቤት ውስጥ የተሰሩ ተወንጫፊዎችን ከመኖሪያ ቤታቸው ውስጥ ሆነው ለመተከሱ ፈለጉ ያሉት የአይን ማኙ ነገር ግን ተቃውሟቸዋል ብለዋል። ተቃውሞ ወዲያው ተባብሶ ቤተሰቦችና ዘመዶች አልማዝናንን በመደገፍ ድምጻቸውም ተቃውሞ ወዲያውኑ ተባብሶ ቤተሰቦችና ዘመዶች አልማዝናንን በመደገፍ ድምፃቸውን አሰምተዋል። ታጣቂዎቹ በከፈቱት ተኩስን በርካቶች የቆሰሉ ሲሆን፣ ነገር ግን አካባቢውን ለቀው ለመሄድ ተገደዋል። ታጣቂዎቹ በከፈቱት ተኩስ ፍርሃት አልተሰማቸውም ብለዋል። ሁኔታውን መከታተላቸው የተናገሩት የአይን ምስክር ተጋፍጠዋቸው ታጣቂዎቹ እቃቸውን ሰብሰው እንዲሄዱም ነገሯቸው እዚህ አንፈልጋችሁም፣ ውድመት ጥፋትና የሞት ያመጣብን መሳሪያችሁን እዚህ አንፈልግም አሏቸው ሲሉ ነበር ሁኔታውን ያስረዱት። በሌላ አካባቢ በተካሄዱ ተቃውሞዎችም ሰላማዊ ዜጎች በእስራኤል የአየር ጥቃት ጉዳት እንዳይደርስባቸው ታጣቂዎች ከሆስፒታሎች እና ትምህርት ቤቶች አካባቢ እንዲርቁ ጠይቀዋል። ነገር ግን እንዲህ ነገር ግን እንዲህ አይነት ተቃውሞ ዋጋ ያስከፍላል። በጋዛ ከተማ የሃማስ ታጣቂ አንድ የተቃውሞ ሰልፈኛን ተኩሶ ገድለዋል። ጦርነቱ ሊቆም ይችላል የሚለው ተስፋ እየሰለለ መምጣቱን ተከትሎ የጋዛ ነዋሪዎች ቁጣቸውን በሃማስና በእስራኤል ታጣቂዎች ላይ እየገለጹ ይገኛሉ። በጋዛ ለደረሰው ቀውስ ማንን ተጠያቂ እንደሚያደርግ የተጠየቀው አሚን አቤድ ምርጫው በኮሌራና በወረርሽኝ መካከል ነው ይላል። ከቅርብ ጊዜ ወዲህ በጋዛ ጎደናዎች ላይ የታየው ጸረ ሐማስ ተቃውሞ አመጽ የተቀላቀለበት አይደለም። ነገር ግን የጋዛ ሰርጥን እንደ 20 ዓመታት ያስተዳደረው ሐማስ ቀስ በቀስ ስልጣን ከእጁ የተንሸራተተ ይመስላል። መረጃው ቢቢሲ አማርኛ ዘግቦታል። ውድ የሶሎዳ ሚዲያ አድማጭ ተመልካቾቻችን ለዕለት አርብ መርጠን ወደ እናንተ ያቀረብናቸው መረጃዎቻችን እስካሁን ስታደምጧቸው የቆያችሁ ይመስሉ ነበር። እስካሁን ከእኛ ጋር አብራችሁን ስለነበራችሁ እያመሰገንኩኝ በሌሎች መረጃዎች እስክንመለስ እንደተለመደው የሶሎዳ ሚዲያ ቤተሰብ በመሆን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አዳዲስ ትኩስና ወቅታዊ መረጃዎቻችን በቶሎ እንዲደርሷቸው የደወል ምልክቷን ይጫኑ። ሰላም ለእናንተ፣ ሰላም ለውዲቷ ኢትዮጵያ።